ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ ለዴንማርክ መንግሥት ጥብቅ ማስጠንቀቂያ መስጠቷን፣ ዴንማርክ ከዩክሬን ጋር ሩሲያን ይወጋ ዘንድ ጦሯን እንዳትልክ ስትል ሩሲያ በጥብቅ አስጠንቅቃለች። ወዲህም ዩክሬን በዛፖሪዚያ ላይ ዳግም የባለቤትነቷን ለማረጋገጥ የአሜሪካን ድጋፍ መጠየቋን ከምስራቅ አውሮፓ ወይም ባልካን ቀጠና እነዚህን ርዕሰ ጉዳዮች ስናይ፣ ወደ መካከለኛው ምስራቅ ቀጠና ምድር ስናማትር ደግሞ የፖላንድ መንግስት በይፋ ፍልስጤምን እንደ ሀገር እውቅና መስጠቱን አስታውቋል። እስራኤል የኢራንን የኒውክለር ጣቢያዎች በቀጣዩ ወር ለመምታት እቅድ ይዛ እንደነበረና በአሜሪካው ፕሬዚደንት ዶናልድ ትራምፕ ብርቱ ጥረት መታቀቧን ከመካከለኛው ምስራቅ ቀጠና እነዚህን ሁለት ርዕሰ ጉዳዮች ስንቃኝ ከእሲያ ቀጠና ደግሞ የአሜሪካና የደቡብ ኮሪያን ጦር ኃይል የጋራ ጦር ልምምድና የሰሜን ኮሪያን ብርቱ ውግዘት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የሩሲያ መንግሥት በምስራቅ አውሮፓ ባልካን ቀጠና ከዩክሬን ጋር በገባበት ጦርነት የአውሮፓ መንግሥታት ቢሉ ቢሰሩ ቢያስፈራሩ ማዕቀብ ቢጥሉ በአንድ ፊት ቆመው ቢያስጠነቅቁና ቢዝቱ ወይ ፍንክች አባ ቢላዋ ልጅ፣ ግብ አለኝ፣ ያስቀመጥኩትን ግብ እስከማሳካ ድረስ አንገላገልም ሲል በጽናት መቆሙን አሳይቷ ከዚያ የአውሮፓውያኑ በተለይም የምዕራቡ ዓለም ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት በሚወጣ መግለጫ ሁልጊዜም ለሩሲያ ማስፈራሪያና ማስጠንቀቂያ እንዲሁም ለዩክሬን የጦር መሣሪያና ወታደራዊ ድጋፍ መስጠትን የተመለከተ የመግለጫ ጋጋታ ሲወጣ ይሰማል። ዛሬ በወጣ መረጃ ዴንማርክ ጦር ኃይሏን በዩክሬን ልታሰፍር ነው የሚል መረጃ ወጥቷል። ታዲያ ግን የሩሲያ ፖለቲከኞች ዴንማርክ ሆይ ወታደሮችሽን በዩክሬን ምድር እግራቸው ዝር ቢል ለወሬ ነጋሪ ሳይተርፉ በዚያው ባሉበት ምድር ተቀብረው ይቀራሉ፣ ወዲህም ግን የዴንማርክ መንግሥት መቀመጫው ላይ ሳለ በዚያው ነፍሮ ይቀራል የሚል መግለጫ ከሩሲያ በቃ ሩሲያ ከማንም ይሁን ከማን በዩክሬን ምድር አንድ ወታደር የባዕድ አገር ወታደር ከዩክሬን ጎን ተሰልፈው የሚወጋይ ቢኖር ምሬ ላልምረው ስትል ምላ መገዘቷ በተደጋጋሚ የተነገረ ጉዳይ ነው። ሌላው ቀርቶ የሰላሳ ሁለት አባል ሀገራቱ ጥምረት የኔቶ አባል ሀገራት ኃይሎች በዚያ ሊሰለፉ ስንት ጊዜ አንዳንድ ወታደሮቻቸውን አስርገው ማስገባታቸው አልቀረም። ወታደሮቻቸው በዚያ የገቡት ግን ሁሉም በዚያው ማለቃቸውም የሚታወቅ ጉዳይ ነው። ሩሲያ አሁን በዚያ በዩክሬን የያዘችውን ጦርነት ቶሎ ብላ መገላገል አትፈልግም ይሏታል። ከዚያም ውጭ ዩክሬን በዛፖሪዥያ ላይ ዳግም የባለቤትነት ጉዳይ ለማረጋገጥ የአሜሪካን ድጋፍ መጠየቋ ከምስራቅ አውሮፓ ቀጠና የተሰማ ዜና ነው። ዛፖሪዚያ በአውሮፓ ትልቁ የኒኩለር ጣቢያ መሆኑም ይታወቃል። ያንን ጣቢያ መልሶ ዩክሬን ለመቆናጠጥ አበክራ ትፈልጋለች፣ ችሏታል። የፖላንድ መንግሥት ደግሞ በይፋ ፍልስጤምን እንደ ሀገር እውቅና መስጠቱን የፖላንዱ የውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪው አስታውቀዋል። ዋርሶው ፍልስጤም ሀገርና ስትል እውቅና መስጠቷን የተገለጠው ይህ እንግዲህ በኢዝራኤልና በአውሮፓ አንዳንድ ሀገራትና መንግስታት መካከል ልዩነትን የፈጠረ ትልቁ ውዝግብ ነው። ኢዝራኤል የኢራንን የኒውክለር ጣቢያዎች በቀጣይ ወር ለመምታት እቅድ ይዛ እንደነበረና በትራምፕ ብርቱ ጥረት ያ እቅዷ መርገቡ ተነግሯል። ኢዝራኤል አልምርም ኢራንን በተናጠል አመድ አበላታለሁ ስትል መቁረጧና መነሳቷ ይታወቃል። ታዲያ ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዲያው በፍቅራችን ይሁንብሽ፣ እስራኤል ሆይ አርፈሽ ተቀመጭ፣ ኢራንን አትንኪ፣ ግድ የለም የፊታችን ቅዳሜ ሁለተኛው ዙር ድርድር ተይዟል። ነገር ግን ከዚያ በኋላ ያደርሰናል። ለጸብ ምን የሚያስቸኩል ነገር አለ? ጊዜው ከእኛ ይተርፍ የለም ወይ ሲሉ እስራኤልን አቁመዋታልን የተባለው ግን ደግሞ ማን ያውቃል ድመት መንኩሳ አመሏን አትረሳናት ይሏታል። ኢዝራኤልን በአንድ ፊት ብድግ ካለባት ባሻት ጊዜ ኢራንን ዶግ አመድ ልታደርጋት ትችላለች ነው የሚባለው። ምን ችግር አለ? በዚህ ወቅት አሜሪካ ያለና የሌለ የጦር ኃይሏን በኢዝራኤል አስገብታለች። ዛሬ በተሰማ ዜና በብዙ ደርዘን የሚቆጠሩ የአሜሪካ የጦር አውሮፕላኖች በኔጌቭ በቤንጎሪዮን አውሮፕላን ማረፊያና ና ኔቫቲም አውሮፕላን ማረፊያ ጣቢያዎች ደርስ አርፈዋል አሜሪካ ከዚያም ውጭ በህንድ ውቅያኖስ የቢ ሁለት አውሮፕላኖቿን በህንድ ውቅያኖስ በሚገኘው የዲያጎ ጋርሻ ደሴት አስደፍጣለች። ወዲህ ደግሞ አሜሪካ በመካከለኛው ምስራቅ ቀጠና የውሃ አካላት ላይ ሶስት የጦር አውሮፕላን ጫይ መርከቦቿን አስደፍጣ የለም ወይ ምን ያስፈልጋል ኢራንን ለመምታት ከበቂ በላይ ነው አሜሪካ ኢራንን ለመምታት አሁን ያዘጋጀቻቸው አውሮፕላኖች አውሮፕላኑ 140 ኪሎ ግራም ቦምብ ጭኖ ተነስቶ ኢራን ላይ ይለቀዋል። የባንከር ባስተር ቦምብ መሬትን እንደ ፍልፈል ፈርፍሮና ሰርስሮ ጥልቅ ድረስ ገብቶ ምሽግ ላይ እሳትና ሲድ የሚለቅ ነው። ቦምቡ ባንከር ባስተር ቦምብ ይባላል። አሜሪካ በሙሉ የጦር መሳሪያዎቿን ለኢዝራኤል የሰጠቻቸውን በኢዝራኤል አስገብታለች። ኢዝራኤል አሁን ተነስታ ባሻት መጠንና ባሻት ጊዜ ኢራንን መምታት ትችላለች። በተናጠልም ባለፈው ሳምንት ዘገባችን የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት እስራኤል በኢራን ላይ በሚወሰደው የወታደራዊ እርምጃ ቀዳሚውን መሪ የምትጨብጠው እሷ ናት ብለዋል። የጦር መሳሪያው ካለ ምን ችግር አለ? ሁሉም ነገር ተዘጋጅቷል። ያና ልሞ መተኮስ ብቻ እኮ ነው። ኢራን በበኩሏ ያበጠ ይፈነዳል ያለቀ ያልቃል ለማንም አላጎበድድም በሚመጣበት መልኩ ልመልሰው ተዘጋጅቻለሁ፣ ስትል ዛሬም እየፎከረችና እያስጠነቀቀች ነው። አሜሪካን ራሷን በከፍተኛ ደረጃ አስጠንቅቃታለች። ሩሲያና ቻይናም ቢሆኑ ከኢራን ጎን ለመሰለፍ ጥርሳቸውን ነክሰው ወገባቸውን ይዘው እያዩ ነው። እስኪ ኢራን ንክች አንዲት ጭረት ትንኮሳ ይሰንዘረባት በቀጥታ ነው ያሉት። ሩሲያ የላይኛው ምክር ቤት ፓርላማ ትናንት ለሀያ ዓመታት የሚዘልቀውን የሩሲያና የኢራንን የወታደራዊና የኒውክለር ጉዳይ ግንኙነታቸውን አጠናክረ ይቀጥሉ ዘንድ አጽድቆታል ነው የተባለው። መላ ጠፋ፣ ሆዷ አገፋ። ከመካከለኛው ምስራቅ ቀጠና ምድር ጉዳይ በረን ወደ ኤዥያ ቀጠና እናልፋለን። ከኤዥያ ቀጠና የአሜሪካና የደቡብ ኮሪያ ጦር ኃይሎች የጋራ የጦር ልምምድና የሰሜን ኮሪያ ብርቱ ውግዘት በተለይም ደግሞ አሜሪካ የቢ ዋን ቢ ቦምብ አውሮፕላኖቿን ከደቡብ ኮሪያዎቹ የኤፍ 35 ኤ የጦር ጀቶችና ኤፍ 16 እንዲሁም ከአሜሪካው ኤፍ 16 የጦር ጀት ጋር እንደ ግሪሳውፍ አግበስብሳ በዚያ በኮሪያ ልሳነ ምድር ማሰማራቷን የሰሜን ኮሪያ ባለሥልጣናት ጉዳዩን በተናቅን ስሜት ትክትክ ግንፍል አድርጓቸው በእልህ ነፍረዋል። ለበቀል ምላሽም ተዘጋጅተዋል። ነ እንግዲህ አልሰሜን ግባበለው ነው የዓለማችን ወቅታዊ ሁኔታ በከፍተኛ ደረጃ ለሦስተኛ ዓለም ጦርነት የመጨረሻ ሩጫ እየተደረገበት ያለ ነው የሚመስለው። ውድ የኤንቢሲ ተመልካች፣ አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ መላው ዓለማችን ሰላም ተመኘሁ። በድጋሜ ሰላም